ይህ የቆምኩበት ቦታ እንዴት ይደንቃል! የአባ በዓት ደስ የምትል ግን ያረጀች የሳር ቤት ውስጧ በኖራ ፍሬ የተለቀለቀች ውብና ቀዝቃዛም ቤት ናት። ከአባ ቤት ዘሎ ውስጥ ኢሜጅ ኦፍ ክሮስ የሚለውን የእንግሊዝኛ መጽሐፍ በማየቴ የተገረምኩኝ የአባን ቤት በአይኖች ዳስሳለሁ። እንደ ድንገት የሆነ ቀጭን የዛፍ ስር አየሁና በቀስታ ተጠጋሁ ወደዚህ ቦታ እንዲሄድ ያደረጉኝ አባ መናም ታላቁ፣ ጸሎታዊው፣ ባህታዊው እግዚአብሔር ጸጋ የሞላባቸው ድንቁ አባታችን። እዚህ ድንገት የሆነች ቀጭን የዛፍ ስር በማየት እየተገረምኩኝ በቀስታ ተጠቅቻለሁኝ። ስሩ የአባም ቤት ከቦ በቤታቸው ጀርባ ይወጣል። የስሩን መንገድ ተከትዬ ወደ ውጭ መውጣት ቀጠልኩኝ። ከሳሯ ቤት ውስጥ የነበረችው ቀጭን ስር ከቤቱ ጀርባ ግን በጣም ግዙፍ ሆና በማየቴ እየተገረምኩኝ በቀስታ ወደ ወፍራሙ የዛፍ ስር ተጠጋሁኝ። የሆነ የፍርሃት ስሜት ተሰማኝ። ከወፍራሙ የዛፍ ስር ላይ ተፍቆ በጊዜ ተጻፈ እንዲህ የሚል ቃል አየሁኝ። መቼስ ሁሉን ለወቅባይነቴ ድፍረቴና የልጅነት መንፈስ ይመስለኛል። እንዲህ የነጎርኩኝ፣ እንዲህ የፈለግኩኝ፣ እንዲህ የቧተትኩኝ ውጣት የማልችልበት መከራ ውስጥ ገባለሁኝ። ይህ የፍርሃት ስሜት እየተሰማኝ ከወፍራሙ የዛፍ ስር ላይ ተጠግቼ ስመለከተው በጊዜ የተጻፈው እንዲህ የሚል ቃል አየሁኝ፣ አበ ዘቅዱሳን ማይበር ዘይወስደኒ ሊተፍኖ ተጻድቃን በእንተ እግዚአብሔር መራሂው የጥን ወንተ ሰማይ ርግብ ታረ የኒ ፍኖቴ። እንዴ ብዬ ደነገጥኩኝ። ምን ማለት ነው? ወደ ቅዱሳን ማህበር የሚወስደኝን መንገድ በእግዚአብሔር መሪነት ጀምራለሁ፣ መንገዴንም የሰማይ ርግብ ታሳየኛለች ይላል። ይሄ ከባድ አይለቃል ነው። ዘመናትን ያስረጀ ጊዜያትን ያሳለፈ የጥንት አባቶቻችን ያተሙት ማህተም ያተሙት የቃል ማህተም እንደሆነ ገብቶኛል። አበቅዱሳን ቅዱሳን ማይበር ዘይወስደኒ ወደ ቅዱሳን ማይበር የሚወስደኝም መንገድ በእግዚአብሔር መሪነት ጀምራለሁ መንገዴንም የሰማይ ርግብ ታሳየኛለች። የትኛውን ማይበር? የትኛውስ ቦታ? የትኛው አስርግ ወደ የትኛውስ ቦታ? ሌላ ጥርጥር ውስጥ ገባው። ይህማ የሆነ ሚስጥራዊ መንገድ የሚመራ ስር መሆን አለበት ብዬ ማሰብና ማውጠንጠን ጀመርኩ። ሂድ ፈልግ፣ ናቡቴ ተነስ፣ እውነትን ግለጥ ሲለኝ ይህ የወጣትነት መንፈስ ሲገፋኝ፣ ማስተውሎት ደግሞ ተረጋጋም፣ ምን እንደሚገጥም ታውቃለህ ሁሉ ለውቅ የሚለው ነገር እንዳያጠፋ የሚለው መንፈስ ይሰበኝና ይጎትተኛል ስሩን ተከትዬ ለመሄድ አሰብኩና መንገዴን ጀመርኩኝ። ግን ደግሞ ፈራሁ። ምንስ ላገኝ ምንስ ፈልጌ ሌላ ችግርስ ቢገጥመኝ ብዬ ቆምኩኝ። እንደገና ከቆምኩበት ሆኜ በአይኔ ስሩን መንገድ አሻግር ለማየት ሞከርኩም። የሆነ የውሃ ምንጭ ውስጥ ይገባል። ከዛ በኋላ ለማየት አልቻልኩም። የሆነ ድረት ውስጥ ይታየኛ እንደ ፏፏቴ መሳይ ንጽት ያለ ውሃ ሲወርድም መለከታለሁ። ከዛ ባሻገር አተኩሬ ማየቱን ታያስኩትና አንድ ነገር ባይኖቼም ምስል ከሳችነት ተመለከትኩኝ። ነጭ ርግብ ስሩን ተከትላ ስትበር አየዋት። ከዛም ወደ ቀኝ ታጠፈች። እንዲህ ነጭ ርግብ፣ ይህማ እውነትም ሚስጥራዊ ነገር አለው። አባ ቅዱሳን ማህበር እዛ ይወስደን ሊተፍኑ ተጻርቃን እግዚአብሔር ማራዩ ጥን ወንተ ሰማይ ርግብ ታሬ የሚፍኑት ወደ ቅዱሳን ማህበር የሚወስደኝ መንገድ በእግዚአብሔር መሪነት ጀምራለሁ፣ መንገዴንም የሰማይ ርግብ ታሳየኛለች የሚለው ነው። ምናልባት መንገዱ ስሩ ጠቋሚዋ ደግሞ አሁን ያየዋት ርግብ ትሆንን ብዬ ማሰብ ጀመርኩኝ። ነጭ ርግቧን ተከትዬ የተወሰነ መጓዝ ስጀምር ከኋላ የሆነ ነገር ትከሻዬን ያዝ አደረገኝና ደንግጬ ዞር አልኩኝ። አባ አረጋዊ ሰው ጽማቸው ደረታቸው ላይ የደረሰ ከእርጅና አንጻር እጆቻቸው የሚንቀጠቀጡ ከትከሻቸው ጎንበስ ያሉ አረጋዊ አባትም ከኋላ ሆነው ዞር እንዳልኩኝ አፌን በእጃቸው በቶሎ አፈኑኝና በሽኩታም ናቡቴ እንዳትጮል ልጄ፣ እንዳትጮ ዝም በል በማለትም በጆሮዎች ስር ቃላት አወጡ ስም አድርገው ወደ ቤታቸው ወሰዱኝ። እጅግም ደነገጥኩኝ። ወደ አባ ቤትም ከተመለስን በኋላ አባ መቆጣት ጀመሩ። ውል ፈገግታቸውንና የተደረደሩ ጥርሶቻቸውን አንዴ እየከፈቱ በከንፈራቸው አንዳንዴም እየዘጉ በፍቅር ሲያዩኝ፣ ሲያወሩኝ፣ ሲመለከቱኝ የነበሩት አባ ባንዴ ተቆጡ። ለምን የማይመለከትን ታደርጋለህ? ለምንስ በዚህ ቦታ መጣህ? ናውቴ አሉኝ። አቤት አባ አልኳቸው በአፍረት ቀና ብዬ መመልከት ተስኖኝ። ሁሉን ነገር ለወቅ ማለትህ ያጠፋሃል። አባ ቀጠሉም ግን እንዴት ልትሄድ ቻልክ አሉኝ በድጋሚ። ከቀረቀርኩበት ቀና ሳልል ስሩን ተከትዬ ሄድኩት አባ ብዬ ነገርኳቸው። ገረማቸው፣ ፈገግ አሉ። ከልጅነት ጀምረህ እንዲሁ አንድ እርምጃ ሁሌ ቀደም የምትለው ነገር አለ ወይ አባ? መና ልጅ ወይ ውሉ ደመና በማለት ፈገግ ካሉ በድጋሚ የአባ መና ልጅ ማለታቸው አባ መና እንደላኩኝ፣ አባ መናም እንዳሳደጉኝ፣ አባ መና በምክርና በተግሳጽ ሲመሩኝ እንደነበር እሳቸውም ተመራማሪ እንደሆነና እውቀታቸውን ትምህርታቸውንና ያላቸውን ነገር ሁሉ የሚረከብ ሰው የሚፈልጉ ብርቱ አባት እጅግም የተከበሩ አባት ናቸው። አባምና አባም ቀጠሉ ግን ብለው እንደገና ፈገግ አሉ። ይኸውልህ ልጄ ይህ ቦታ እጅግ ሚስጥራዊ ቦታ ነው። የሰው ልጅ በስጋዊ አእምሮ ተመራምሮ የማይደርስበት ልዩ የፈጣሪ ጥበቃ ያለበት ቦታ ነው። እኛ ራሱ ለዘመናት እዚህ ኖረናል፣ ሚስጥሩ ያልገባን ያልተገለጠልን፣ ግን በርካታ ነገርን በጉዩ አቅፏል 540 ዓመታት ተሰውሮ የቆየ ነው። በ1820 ዓመተ ምህረት የእግዚአብሔር ፍቃድ ሆኖ ነው የተሰወረው። ተገልጦ ከመላው ዓለም በተለይም ከአምስቱ ታማሽ ቤተ ክርስቲያን ቅዱሳን በደመና እየተጫኑ ወደዚህ ቦታ ወደዚህ ቅዱስ መስፍራ ያርፋሉ። በህይወተ ስጋ ያሉም በህይወተ ስጋ የለሉም። ስለዚህ ቀላል ቦታ አይደለም ቦታው። ምናልባት እኛም ያልፈታናቸው ሚስጥራት አሉ። ለዛም ነው እጅግ መግነጢሳዊ የሆኑ ቦታዎች ናቸው። እዚህም እዛ የምታያቸው እያንዳንዳቸው የቅዱሳን በረከታቸውና ኃይላቸው እንደመላይክት የሚያበራ ገጻቸው ልታይ ልትመለከትም ትችላለ። እንዲሁም አሉ። አባም የተሰወሩት ቅዱሳን እነ ሄኖክ እና ኤልያስ እነ ያሬድ ብለው ከመቅጽበት ዝም አሉ። እኔ የሚሉትን ለመስማት በደንብ ተጠጋሁኝ። ምናሉ አልኳቸውም እስኪሁ ብለው ብሎ ፈገግታ የማይጠፋው ገጻቸው እንደገና አምጥተው አላበሱትም። ይቀጥሉ እንጂ አባ አልኳቸው። አባ በሀሳብ ተጓዙ። አባ አልኳቸው። ለመስማት ካለኝ ጉጉት የተነሳ ጆሮዎችን አዘንብዬ ብዬ እየተጠጋዋቸው አባ ሊነግሩኝ የፈለጉትን ነገር ከልቦናቸው መዝገብ ሳይወጣም፣ በአንደበታቸው ሳያልፍ ዘጉብኝ። ከመቀመጫቸው ተነስተው እሳት ሊያያይዙ አያይዙ ፈለጉና ማያያዣ ፈለጋም አይኖቻቸውን ሲያማትሩ አየኋቸው። ሳት ማያያዣ ፈለጉ። እንዲ አባ አልኳቸውም ሚስጥር አድርገው የያዙት ነገር ሊነግሩኝ ፈልገው ለምን እንደያዙት በልቤ ውስጥ ጥያቄ ፈጥሮብኝ ለምን ይሆን በማለት አዎ፣ አዎ ልጄ አሉኝ ከመደቡ ላይ የተቀመጠውን አንዳችሁ ወረቀትም ላቃብላቸው እጅን ሰደድ አርጌ ት ምናልባት ወረቀቱ ያያይዙ ሎት ይሆናል አልኳቸውም። ይህ ወረቀት ድንገት ስለመጣሁኝ አጋጣሚ ከስራ ይዞ የመጣሁት ነበረም። ይህም ለአንዳንድ ፕሮጀክቶች መስሪያ የሚሆን እንደ ፕሮቶታይፕ ስኬች የተደረገ አንዳንድ ከሙያዬ ጋር የሚያያዙ ጽሁፎች የያዘም አንዳውት ነበረም። እያቃብልኳቸውም አይን አይናቸውን እመለከታለሁ ምናልባት በዚህ ቦታ ሄኖክና ያሬድ ብለው አንጠልጥሎ የቀሩት ሚስጥር ይጨርሱልኝ ዘንድ በአይኖች እየተማጸንኩኝ ወረቀቱን ሰጠኋቸውና ማንበብ ጀመሩ። አይኖቻቸው ቢፈዙና ቢደክሙም እርጅና ብርሃናቸውን ሊጋርዳቸው ቢዳዳ እንኳን እንዲህ ሰው ለተወሰኑ ደቂቃዎች የሰጠኋቸውን ወረቀት ያገላብጡ ጀመረ። በተመስጦ አንገታቸውን እየነቀነቁ ግሩም ነው ግሩም ነው በሌህንማ እንዴት አቃጥለዋለሁ ብለው ከመደቡ ላይ ያስቀመጡት እኒህ ሰውዬ ሚስጥር ሆኑብኝ። አባ ተምሯል ማለት ነው ብዬ ጨዋታ ልጀምር አሰብኩኝ። ፈገግ ያሉና ሞክር ያለው ምን ያለም ብለው እንደገና ፈገግታቸውን መለሱ። አልጥብቄ መጠየቅ ጀመርኩኝ። በተደጋጋሚ የሚናገሩት ነገርና የሀሳብ ፍሰቶት አንድን ነገር የሚያስረዱበት መንገድና እጅግም የረቀቀ ሀሳቦት ምናልባት በዓለም ላይ ደና ደረጃ ላይ የነበሩ አለምንትተው የመጡ እንደሆኑ ማወቅ ያለው። ስለዚህ ሲንገሩኝ ያጫውቱኝ ያልኋቸው ያው ትንሽ ፊደል ቆጥሬ ነበረ አሉና ከመቀመጫቸው ተነሱም። ከዛም ከቆዳ የተሰራ መዝገብ ውስጥ አንድ መረጃ እያሳዩኝ ዶክተር እገሌ ይልና ከአሮማያ ዩኒቨርሲቲ በሕክምና ትምህርታቸውን በላቀ ውጤት በማስመዝገባቸው የተሰጣቸው ምስክር ወረቀት ይላል። እኒህ ሰው በሀገር ውስጥና ከሀገር ውጭ የሰሯቸውን በርካታ የምስክር ወረቀቶችን እያስመለከቱኝ ፈገጋሉ። እየተገረምኩኝ እርሶ ዶክተር ነዎት መልካም ነው በእውነቱ አልኳቸው። አዎ ስሙንም ይዣዋለሁ ነበርኩ ልጄ፣ ብለው ፈገጋሉ። አለሙኔ ሀላፊ፣ ፍቶትኔ ሀላፊ፣ እስመ ኩሉ ሀላፊ ውእቱ አሉኝ ፈገግ እያሉ። በድጋሚ አለም ያልፋል ፍቶትና ፍላጎት ሁሉ ያልፋል፣ ሁሉም ነገር አላፊ ነው፣ አላፊ ነው ማለታቸው ነበረም። እንዲህም እያሉ ሁሉ ነገር ያልፋል፣ የእግዚአብሔር ቤት ግን ለዘላለም ትኖራለች እና ይህንን መረጥኩ አሉ። የማይታመን ግን እውነት የሆነም እኔም በመገረምና በመደነቁኝ ከእርሳቸው ብዙ እውቀት መሸመትን እንደምችልና ለዚህ የምንኩስና አላማ የመጡበት ዋና ምክንያት በስተጀርባም ኢትዮጵያን ለመታደግና ወደ ከፍታ ለማውጣት ካላቸው ጽኑ እምነትና የቆየ ማንነት እንደሆነ ተረድቻለሁኝ። ከእርሳቸው የምኮርጀው የምወስደው እጅግም የሚፈስ አንድ እውነትና እውቀት ሊኖር እንደሚችል ገምቻለሁ። በል አሁን ትንሽ ምግብ ብላ ብለው ኩሬታ የሚባል ከቂጣ የሚዘጋጅ የገዳማውያንን ምግብ አቀረቡልኝ። የሚጠጣም ጭልቃ የሚባል ከሱፍ የሚዘጋጅ አሮጌ ቅል ወይም ፋጋም ሙልተው አቀረቡልኝ። ብላ ብላ በል ብለው ተነሱም ሶ አይበሉም አልኳቸው። ፈገግ ብለው የኔው ይደርሳል፣ ምን የሽማግሌ ሆዱ እኮ ቢበዛም ለጠፍሩና ለጸጉሩ ነው አሉ። በድጋሚ ፈገግ እያሉ ምግቡ ለመብላት ቢከብድ ምር ወይ ስለነበረ መብላት ጀመርኩኝ። ሰዓቴን ስመለከት ከምሽቱም 12 ሰዓት ከ50 ይላል። በላህ አሉኝ። አሁን አባ አልኳቸው። ግን አባ ብዙ ነገር ተዘበራርቆብኛል። መጀመሪያ ይሄ ጠልሰማዊ የሆነ ትርጉሙ አንቅህ ወይም ሕይወት እያሉ የሚጠሩት በቶ አርማና በቶ ሚስጠር የተቀመረው ነገር ምን ይሆን አልኳችሁም። ቅድም ያየሁትና ፎቶ ላነሳ ስል ያጋጠመኝ ነገርስ ምንድን ነው? የስልኬን ወይም የባትሪውን ኢነርጂስ የወሰደው ምንድን ነው? ባትሪው ሙሉ ነበረ። የወሰደው እዛ ቦታ ላይ ስደርስ ይሄ ሚስጥራዊ ማንነት ይኖር ይሆን ቦታው አልኳችሁም። ፎቶ ላነሳ ስል ያጋጠመኝ ችግርስ ስልኬ ከእጅ ድንገት በመግኔጢስ ኃይል ተመቶ የወደቀበትና ገደል ውስጥ የገባበት ነገርስ እንዲሁም የዛፉን ስር ተከትዬ ሲሄድ ያነበብኩት ነገርም አለኝ። ይሄን ተሸክሜ ማድረስ አልችልም አባቴ አልኳቸው። አባ ሳላስበው ከባድ ነገር ውስጥ ገብቻለሁ። ሌናዬ እንዲያርፍ ሳይደብቁ ሚስጥሩን ይንገሉኝ አልኳቸው። አባ ሆይ አባ ምና ለምን እንደላኩኝ አላቅም። ምናልባት ከእርሶ እንድማርና አንዳንድ የሚነግሩኝ እውነት ካለ ብለው አስበው ይሆናል። አላውቅም እና አባቴ ይንገሩኝ። ሳላስበው ከባድ ነገር ውስጥ ገብቻለሁ። ሁሉ ለወቅባይነቴ ነገሮችን መፈለጌና ለመመራመር መሞከሬ ህሊናዬን እያሳተ መከራ ውስጥ ከቶኛል። ህሊናዬ እንዲያርፍ ሳይደብቁ ሚስጥሩን ይንገሩኝ አልኳቸው በተማጽኖ። አይ ልጄ አሉ፣ ይልጅ ነገር እኮ ብለው ፈክክ አሉ። ብነግርህ በወደድኩ ግን አንተ ልብህ ያልጸና ገና ልጅ ነህ። ሚስጥርን የመሸከም ስነ ልቦና ገና አልዳበረም። ምናልባት ጊዜ ይፈጅ ይሆናል። ምናልባት ምናልባት ዘመን ይመጣ ይሆናል። ምናልባት አንተም ብለው ዝማሉ ዘመንን ገና አልዋጀውም። ሩጠህ ያልጠገብክ፣ የእናት ናፍቆትን ያልጨረስክ እንዴት ብዬ ነው የሀገርን ህልውና፣ የቤተ ክርስቲያንን ሚስጥር የምነግርህ? አሉኝ። የተሰሩትን የሚስጥራት ቅርሶች ደግማችሁ መስራት ባትችሉ መጠበቅ ያቃታችሁም እናንተ የእሳት ልጅ አመዶች እኮ ናችሁ። እንዴት ነው ሚስጢርን የምንነግርህ? አሉ። ልጅነውቴ ሳትቆምሮጥ አትጀምር። ዘመንህን በጥበብ ፍለጋ እጃት እንደ ወጣት ስራም እንደ ጉልማሳ አስብ። እያየህ ያልተረዳኸው ሚስጢር አለና ያላየኸውን ለማወቅ አትመኝ። ልጅነውቴ ሆይ ከዘመኑ የወጣቶች አስተሳሰብም ወጠህ፣ አይኖችህን ወደ ሰማያዊው ወደ ሌላኛው ዳይሜንሽን አድርግ፣ ፈጣሪን ፈልገው አሉኝም አሉኝ። ሁሌማችን እንደሆን ካስበነሳ ግባ፣ ለሰው መልካም ስራ ያኔ ፈጣሪ ምስጢሩን ይገልጥልሃል። ህሊናህ ሰላም እንዲያገኝ ከጠየቀኝ ትንሹን ነግር ዘንድ እግዚአብሔር ይፈቃድ አሉና ቀረቀሩ። በመላው ዓለም የምትገኙ ውድ አድማጭና ተከታታዮች ይህ ሁለተኛው የፈለገ ጥበባት የዩትዩብ ቻናላችን ነው። ያነኛው ወደ 62000 በላይ ተከታይ ያለ የዩትዩብ ቻናልን በተደጋጋሚ ሪፖርት በማድረግ ተደራሽነቱን ቀንሰውታል። ስለዚህ ተመራጭ የዩትዩብ ቻናል ያስፈልጋል ብዬ ስላሰብኩኝ ይሄኛውን ሁለተኛውን የዩትዩብ ቻናል ከፍተናል። አብረን እንፈልጋለን አብረን እንኳትናለን። አብረን አብረን እንከራተታለን። አብረን የአባቶችን እውቀትና ሚስጥር ማንነት እንገልጣለን። ገዳማትን እናስሳለን፣ አድባራትንም እንገልጣለን። የብራና ለክታቦቻችንን ዘመን ያስረጁም ዓለም የሚፈልጋቸውን ድንቅና እጅግም ረቂቅ የሆነ ሚስጥራተ ቤተ ክርስቲያንን ሁሉም እንፈልጋለን አብረን። እኔ ተመራማሪ ነኝ። ታሪክን እመራመራለሁም። የአባቶችን አደራ ለመወጣት ሞክራለሁ። ምናልባት በዘመናችን ውስጥ ሳናልፍ ታሪኮቻችንንና እውነቶቻችንን ገልጠን ለትውልድ አስተላልፈን ማለፍ አለብን ብዬ አምናለሁኝ። ይህን አዲሱን የዩቲዩብ ቻናላችን ለሰዎች አጋሩትም ምቀኞቻችን ቢበዙም እንዳንሰራም እውነትና እውቀት ለሰዎች እንዳይገለጥ የሚታትሩ ብዙዎች ቢሆንም፣ እኛም ተደጋግፈን አንድ ላይ ቁመን እንዲህ የመሰሉ ቻናሎችን ለህዝብ እንድናደርስ ጠይቃችኋለሁም። ይህ የእናንተ ፈለገ ጥበባት ነው። የጥበባት ምንጭ እንደማለት ነው። ፈለገ ጥበባት ለዛሬ ይህንን የህይወት ክጥመኝን አባቶችን አስፈቅጄም የሆንታቸውን አግኝቼ በጊዜው በቦታው በሁኔታው የተመቻቸ ሆኖ ሳገኘው ለእናንተ በዚህ መልኩ አቅርቤላችኋለሁ። እናንተም ላይ ካድርጉት፣ ሳብስክራይብ፣ ሼር እያደረጋችሁ ለሰዎች አጋሩት። ማህበራችን ይብስፋ፣ እንሰባሰብ፣ አንድም ምንሆን በተለይ በቅድስት ቤተ ክርስቲያንና በገዳማት ዙሪያ ላይ ያልተጠኑም ሀገርን የሚያሻግሩ ትውልድን የሚቀርጹ ኢትዮጵያን ከፍ ከፍ የሚያደርጉ እውነቶች አሉን። እኔ ባይኖች ያየኋቸው፣ በጆሮቼ የሰማኋቸው፣ በእጆቼ የዳሰስኳቸው አገርን የሚያሻግሩ ቅርሶች አሉን። አገርን የሚያሻግሩ እውነቶች አሉን። አገርን የሚያሻግሩ የአባቶቻችን እውነትና ጥበብ እውቀቶች አሉን። ላችኋለሁኝ አብረን ከቆምንና አንድ ላይ ከሆን ከተሰባሰብንና ከተጋግዝ ወደ ከፍታ የምንወጣባቸው ጊዜያት በቅርብ ይሆናሉ ብዬ አምናለሁኝ። ቀጣዩን ክፍል ይዤላችሁ ቀርባለሁ። ሰላም ለሀገራችን፣ ሰላም ለኢትዮጵያ፣ ሰላም ለዓለም ሁሉ እያልኩኝ እዚህ ጋም ቋጫለሁ።